ኤርትራ ውስጥ ብዙ ዴቨሎፕመንቶች አሉ። ይሄ ሰጥቶ በመቀበል የሚያምኑ የፖለቲካ ኃይሎች እየተፈጠሩ ነው ያሉት። ሰላማዊ የሆነ ኑሮ እዚህ እንዲኖር የመፈለግ እና አብሮ የመልማት ፍላጎት ያላቸው ኃይሎች እየተፈጠሩ ነው ያሉት። እነዚህን ለጊዜው እናቆያቸው። የኤርትራ የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው። ሌላ ንትን የለው ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከእነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሩን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሩን እያመነጭ ያለው እያተራመሰ ያለው የኢሳያስ መንግስት። ኢትዮጵያ ካልተተራማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማው። ይሄ ቋሚ ጠባዩ ነው፣ ፖሊሲው ነው አላውቅም፣ ግን ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ሳየው የነበረ ነው ከወጣ በኋላ የማየው ነገር ይሄን ነው። ስለዚህ ይሄ ለኢትዮጵያ የኢትዮጵያ መንግስት ወደ ኃይል ኃይል አማራጭ እንዲገባ የሚያስገድድ ነው። አልፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላንበሳን አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ሰው እየላከ በግላጭ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ንፍጠር እያለ ቅንጅት እየፈጠረ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ይሄ የሆነ ባለበት ወቅት ደግሞ የኢትዮጵያ መንግስት አይ ምንም አይመጣብኝም ብሎ ዝም ብሎ መቀመጥ ተመራጭ ኦፕሽን አይደለም፣ እና ራሱን የመከላከል የአገሪቱ ሴኩሪቲ የመከላከል መብት አለው። ከዛ በላይ ግን በውስጥ ግጭት አገሪቱ ብሊድ እያደረገች ነው ያለችው፣ ኢኮኖሚካሊ ብሊድ እያደረገች ነው ያለችው። እንደ ሪስፖንስብል መንግስት መጠን ይህን ማቆም አለበት። አገሪቱ ከጦርነት ከእርስ በርስ የሚሆን ከምናምን ጦርነት ወጥታ ወደ ሰላም ወደ ልማት የሀገራችንን የኢኮኖሚ ሀብት ወደ የተሻለ ኑሮ ልናሸጋግር የምንችልበት መንገድ መያዝ አለበት ማለት አንድ መንግስት ይህን ማድረግ አለበት እና እየተገፋ እየሄደ ያለ ነው የሚመስለኝ። ሀገራችን ውስጥ ያለው የፖለቲካ ችግር፣ ሀገራችን ውስጥ ያለውን ሁኔታ እንዴት እንፈታዋለን የራሳችን ጉዳይ ነው ራሳችን በውስጣችን የምናገርበት ጉዳይ ነው የሚሆነው። በኤርትራ መንግስት አዝማችነት የሚመጣ ችግር ግን የሚፈታ ችግር ግን የለም። በኤርትራ መንግስት አዝማችነት የሚፈታ ችግር የለም። ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። ይሄ አሁን ያለውን ፖፕሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን በጣም አነስተኛ በሆኑ ሀገሮች ሆስተጅ ተይዘን የባህር በር አክሰስ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካው ሰላም ይኖራል ብሎ ማሰብ አይቻልም። ይሄ ትክክለኛ እንትን ነው ብዬ ነው የማምነው። ይህን ካልክ በኋላ አሁን የተሰራው ስራ ዲፕሎማቲክ ስራ አጀንዳውን ከፍ አድርጎታል። ታቡ መሆኑ ቀርቶ አሁን ከብዙዎች ኤምባሲዎች ከውጭ ሀገር ሰዎች ጋር እገናኛለሁ፣ አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ፣ ተቀባይነት አለው። ልክ ነው። ይሄ ጉዳይ ያስፈልጋል። ይሄ ሳይደረግ ሆርን ኦፍ አፍሪካ ውስጥ ስቴብል የሆነ የሴኪሪቲ ሲስተም መኖር አይችልም። ሁሉ ጊዜ ችግር ውስጥ እንድንቆይ የሚያደርግ ነው የሚል አስተሳሰብ ተቀባይነት አለው። ቀጥሎ የሚመጣው ነገር እንዴት አድርገን እናምጣው የሚለው ነው። ብዙ ኦፕሽኖች አሉ። ዲፕሎማቲክ በሆነ መንገድ ሊመጣ ይችላል፣ ኮመርሻል በሆነ መንገድ ሊመጣ ይችላል። እሱ የኢትዮጵያን ፍላጎት ያሟላለው ያሟላል ሌላ ጉዳይ ነው። ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪ በኃይልም ሊመጣ ይችላል። እነዚህ ኦፕሽኖች ኦፕን ናቸው። በየትኛው መንገድ ሄደው የሚለው አይ ቲንክ ምርጫው ኦብቪየስ ነው ይመስለኛል የመጀመሪያው ምርጫ ዲፕሎማቲክ በሆነው መንገድ ሌጋል ፖለቲካል በሆነው መንገድ ማምጣት ነው የሚመረጠው። ግን አንደኛ አጀንዳውን ድሮ እኔ ሳነሳው ከነበረው በላይ ኢንተርናሽናል የአጀንዳው አስፈላጊነት ተቀባይነት እንዲኖር ተችሏል። አሁን አሁን እንዴት እናምጣው በሚለው ላይ ነው ንግግር ያለው እንጂ እንዴት ኢትዮጵያ የባህር አክሰስ ይኖራት የሚለው ላይ ነው ንግግር የሚነሳ ያለው እንጂ ያስፈልጋል ወይ ያስፈልግ የሚለው ላይ ኢሹ የለም። ይሄ ትልቅ ዴቨሎፕመንት ነው ብዬ ነው የሚወስደው። ከዛ በኋላ እንዴት እንዳምጣው የሚለው ደግሞ ሁኔታዎች የሚወሰኑት ነው የሚሆነው። ሆዬስ ምርጫው በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ እንዲመጣ መጣብ ነው የሚሆነው። ይሄ ዊን ዊን የሆነ ነገር እንዲመጣ ማድረግ ነው ጥሩ የሚሆነው። ድሮም ቢሆን የኔ ፍላጎት ያኔ ጦርነቱ ስለነበር የተዋጋን ስለነበር እነሱ ውጊያውን ስለጀመሩ እኛ የሰጠነውን በጎ መንፈስ እንትን አበላሽተው በጀርባችን ስለወጉን እንግዲያውስ እኛም ይሄኛውን ውሰድ የሚል አቋም ነበረኝ የሀገር ኢንተረስትን በማሰብ አሁን ያ አልፏል ከእንግዲህ በኋላ የአጀንዳው አስፈላጊነት አይወገድም እየጎላ ነው እየመጣ ሄደው አሁንም ጎልቶ ነው የመጣው በአለም አቀፍ ደረጃም ተቀባይነት እያገኘ ነው ሄደ ያለው እንዴት እናምጣው የሚለው ደግሞ ከሁኔታው ጋር የሚጣጣም ነው የሚሆነው ከሁኔታው ጋር ነው የሚጣጣመው ስል ብዙ አማራጮች አሉ። እነዚህ አማራጮች መንግስት ኤክስፕሎር እያደረጋቸው እንደሆነ ነው የማስበው። ለእኔ ጥሩ የሚሆን የሚመስለኝ የሁለቱንም ህዝቦች ወደፊት ግንኙነት ወደ ተሻለ ደረጃ የሚወስደው በስምምነት የሚደረግ ነው፣ ሁለቱም ህዝቦች አሸናፊ የሚሆኑበት፣ ሁለቱም ህዝቦች ተጠቃሚ የሚሆኑበት አሁን ባረን ነው ያለው ለሁለቱም ህዝቦች ለኤርትራም፣ ለኢትዮጵያም ማለት ነው የኢኮኖሚ ብልጽግና መሰረት የሚሆንበት ለወደፊት ሰፊ የሆነ ፖቴንሻል ሊከፍት በሚችልበት አይነት መንገድ ቢፈጸም መርጣለሁ። ይሄ ነው ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት። ይሄ አሁን ያለውን ፖፑሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን በጣም አነስተኛ በሆኑ ሀገሮች ሆስተጅ ተይዘን የባህር በር አክሰስ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካው ሰላም ይኖራል ብሎ ማሰብ አይቻልም። ይሄ ትክክለኛ እንትን ነው ብዬ ነው የማምነው። ይህን ካልክ በኋላ አሁን የተሰራው ስራ ዲፕሎማቲክ ስራ አጀንዳውን ከፍ አድርጎታል። ታቡ መሆኑ ቀርቶ አሁን ከብዙዎች ኤምባሲዎች ከውጭ ሀገር ሰዎች ጋር እገናኛለሁ። አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ፣ ተቀባይነት አለው። ልክ ነው፣ ይሄ ጉዳይ ያስፈልጋል። ይሄ ሳይደረግ ሆርን ኦፍ አፍሪካ ውስጥ ስቴብል የሆነ የሴኪሪቲ ሲስተም መኖር አይችልም፣ ሁል ጊዜ ችግር ውስጥ እንድንቆይ የሚያደርግ ነው የሚል አስተሳሰብ ተቀባይነት አለው።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 ዲፕሎማቲክ በሆነው መንገድ፣ ሌጋል ፖለቲካል በሆነው መንገድ ማምጣት ነው የሚመረጠው። ግን አንደኛ አጀንዳውን ድሮ እኔ ሳነሳው ከነበረው በላይ ኢንተርናሽናል የአጀንዳው አስፈላጊነት ተቀባይነት እንዲኖር ተችሏል። አሁን አሁን እንዴት እናምጣው በሚለው ላይ ነው ንግግር ያለው እንጂ እንዴት ኢትዮጵያ የባህር አክሰስ ይኖራት የሚለው ላይ ነው ንግግር የሚነሳ ያለው እንጂ ያስፈልጋሉ ወይ ያስፈልግ የሚለው ላይ ኢሹ የለም። ይሄ ትልቅ ዴቨሎፕመንት ነው ብዬ ነው የሚወስደው። ከዛ በኋላ እንዴት እንዳምጣው የሚለው ደግሞ ሁኔታዎች የሚወስኑት ነው የሚሆነው። ሆይስ ምርጫው በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ እንዲመጣ መጣብ ነው የሚሆነው። ይሄ ዊን ዊን የሆነ ነገር እንዲመጣ ማድረግ ነው ጥሩ የሚሆነው። ድሮም ቢሆን የኔ ፍላጎት ያኔ ጦርነቱ ስለነበር የተዋጋን ስለነበር እነሱ ውጊያውን ስለጀመሩ እኛ የሰጠነውን በጎ መንፈስ እንትን አበላሽተው በጀርባችን ስለወጉን እንግዲያውስ እኛም ይሄኛውን ውሰድ የሚል አቋም ነበረኝ የአገር ኢንተረስትን በማሰብ አሁን ያ አልፏል ከእንግዲህ በኋላ የአጀንዳው አስፈላጊነት አይወገድም እየጎላ ነው እየመጣ ሄደው አሁንም ጎልቶ ነው የመጣው በአለም አቀፍ ደረጃም ተቀባይነት እያገኘ ነው ሄደ ያለው እንዴት እናምጣው የሚለው ደግሞ ከሁኔታው ጋር የሚጣጣም ነው የሚሆነው ከሁኔታው ጋር ነው የሚጣጣመው ስል ብዙ አማራጮች አሉ። እነዚህ አማራጮች መንግስት ኤክስፕሎር እያደረጋቸው እንደሆነ ነው የማስበው። ለእኔ ጥሩ የሚሆን የሚመስለኝ የሁለቱንም ህዝቦች ወደፊት ግንኙነት ወደ ተሻለ ደረጃ የሚወስደው በስምምነት የሚደረግ ነው። ሁለቱም ህዝቦች አሸናፊ የሚሆኑበት፣ ሁለቱም ህዝቦች ተጠቃሚ የሚሆኑበት አሁን ባረን ነው ያለው ለሁለቱም ህዝቦች ለኤርትራም፣ ለኢትዮጵያም ማለት ነው የኢኮኖሚ ብልጽግና መሰረት የሚሆንበት ለወደፊት ሰፊ የሆነ ፖቴንሻል ሊከፍት በሚችልበት አይነት መንገድ ቢፈጸም እመርጣለሁ። ይሄ ነው እንግዲህ በዚህ ባለፈው የኢትዮ ኤርትራ ጦርነት ወቅት እኛ ሳንዘጋጅ ሳናስብበት የኢሳያስ መንግስት አቅም አለኝ ብሎ ስላሰበ በጥፊ ሁለት ሶስት ጊዜ መትቼ የፈለግኩትን አደርጋለሁ ብሎ አስቦ ስለነበር የጀመረው ጦርነት ነው። በጣም የሚቆጭ የሚያበሳጭ አይነት አጀማመር ነው የነበረው። በራችንን ከፍተን ኢኮኖሚያችንን ከፍተን እንደፈለጋቸው ከዚህ ቡና እየወሰዱ ኤክስፖርት ያደረጉ፣ ወርቅ ኤምባሲያቸው ውስጥ እየሸመቱ ዶላር ኤምባሲያቸው ውስጥ የመነዘሩ በሄሊኮፕተር እየጫኑ ያልተደረገ ነገር የለም። የመከላከያ ኃይላችንን ከፍተን እያሳያናቸው እያለን ከዚያ የበለጠ ለመዛቅ ፈልገው የተሳሳተ ግምትም ስለነበራቸው የጀመሩት ጦርነት ነው እና እኔ ያኔ ይሄ ነገር ሲጀመር ከመጠን በላይ ከተበሳጩት ሰዎች አንዱ ነበርኩኝ። እና ያ ከሆነ በኋላ በሂደት እየቀጠልን ሄድን። መሀልም ላይ ያው እንደገባን አንዳንድ ጥናቶች ትምህርት ምናምን እናካሄድ ስለነበር አንዱ ሳጠናው የነበረው ነገር ኢንተርናሽናል ሎ ነበረ። ለማስተር ሳጠና ነበርና እዛ ውስጥ አንዳንድ ጽሁፎች አነብ ነበር። ፓርቲኩላርሊ አንድ ሳብጀክት ነበረ ኢንተርናሽናል ኢንቫይሮንመንታል ሎ የሚል። ይሄ ኢንተርናሽናል ኢንቫይሮንመንታል ሎ ያን የለኛ ሲያስተምሩን አንድ ሶስት አራት ነገሮች ነበሩት። ከውስጡ አንዱ ፓርት አክሰስ ቱ ሲ ጉዳይ ነው የነበረው ለአንድ ሎክ የሆኑ ሀገሮች ወደ ባህር አክሰስ እንዲኖራቸው የሚፈቅድ ሕግና ስርዓት የሚተነትን ነው፣ ዲቴሎች ያሉት። ሌላኛው ይሄ አትሞስፌሪክ ሎ ምናምን የሚመለከት ነው። እንደዚህ አይነት ነገሮች ነበሩና ያኔ ሳይ የእኛ ኢትዮጵያን ላንድሎክ ላድርገን የቆየንበት ሁኔታ ከምር እንዳስብበት ያደርገኝ ነበር፣ እንዳነሳው ያደርገኝ ነበር። ምን ያህል ጉዳት እንዳደረሰብንም ማየት ጀምሬ ነበር በትንሹ እንደዛሬው አደለም በትንሹ ማየት ጀምሬ ነበርና ያው ከጦርነቱ በፊትም አንስቸው ነበር አቶ መለስ ጋር ይሄ ጉዳይ የተሳሳት ነው የሚመስለኝ ምናምን የሚል ኤንወይ፣ ጦርነቱ ሲጀመር ጦርነቱ አንድ መቋጫ መኖር አለበት፣ አንድ እኛ እንደ ሀገር የምንጠቀምበት ነገር መኖር አለበት የሚል አመለካከት ያዝኩኝ። ጉዳዩን አነሳሁት፣ ኢንፎርማሊም አነሳሁት ከብዙዎች ጓዶች ጋር ያኔ የሰንትራል ኮማንድ አባል ተብለው ተቀምጠው ከነበሩ ሰዎች ጋር ሁለት ጊዜ ደግሞ በሰንትራል ኮማንድ ፎርማል ስብሰባ ላይ ያነሳሁት እና ያው ተቃውሞ በዛ ስትሮንግ ተቃውሞ የነበረው ከመለስ ነው። ግን ሌሎቹም ጠንካራ ድጋፍ አልነበረም። ያኔ አስታውሳለሁ፣ የደገፈው አቶ ተፈራ ዋልዋ ነበረ። የሰንትራል ኮማንድ መከላከያ ሚኒስተር ነበር። ዴፒቲ ፕራይም ሚኒስተርና የመከላከያ ሚኒስተር ደርቦ ነበር የሚሰራው መከላከያ ሚኒስትር ነው የነበረው። ከእኔ ጋር ቀጥተኛ ግንኙነት አለው፣ እሱም ደግፎት ነበረ። ግን ያው ድጋፍም ስላልነበረው ጠንካራ ተቃውሞም ስለነበረ ያው የሚደረግ ነገር አልተደረገም ቀረ፣ ጉዳዩ ሳይሰራ ቀረ። ያኔ ከእሱ ጋር ተያይዞ የሚሄዱ ብዙ ነገሮች ነበሩ፣ አሁን ብዙ መናገር የማያስፈልጋቸው ምንድን ነው ፖለቲካሊ ምን አይነት ኢንቫይሮንመንት ነው የምንፈጥረው ያንን አክሰስ ለማግኘት የሚል አንዳንድ ስራዎች ሰርተን ነበር። በተለይ ከአፋር ተወላጆች ጋር ቀላል ያልሆነ ግንኙነት ፈጥረን ነበር ከዚህ ስራ ጋር ተያይዞ። ያም ሆነ ይህ ዋናው ነገር ሰንትራል ኮማንዶም ላይ ኤክሰፕት አቶ ተፈራ የሌላ ድጋፍ ስላልነበረው ያኔ ሴንትራል ኮማንድ ውስጥ የነበሩ ሰዎች ጉዳዩ ተነሳ፣ የትም አልደረሰም። የራሱ ምክንያት ይኖረዋል። ምክንያቱ ይሄ ነው ይሄ ነው ብዬ መናገር አልፈልግም። ግን ስትሮንግ ተቃውሞ ነበረው ወደዛ የሚሄድ ጉዳይ ጉዳዩ ከተነሳ ይቀር ያኔ ይሄ ጉዳይ ሲነሳ እንደ ታቡ ነበር የሚታየው በቲፒኤልኤፍ ካድሬም፣ በጠላለም ሊነሳ የማይገባው እሹ እንደተነሳ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 ከደረሰብን የጦርነት ትንኮሳና ጦርነት ማካሄድ ጋር አያይዘን ቦታውን ተቆጣጥረን ወደ ድርድር ገብተን ልንፈታ የምንችልበት የነበረው እድል ያኔ የሰፋ ነበር ብዬ አምናለሁ። ያልሆነም አጀንዳው ያኔ እንደ ታቡ ነበር የሚታየው። አሁን ይሄ እሹ መነሳቱ በጣም አስፈላጊ ነው የሚል እምነት አለኝ። ለኢኮኖሚያ እድገትም ለሴኩሪቲም፣ ብዙ ሰዎች ብዙ ምሁራን ብዙ ስለሚናገሩ በዚህ ጉዳይ ላይ እኔ እዛ ላይ ብዙ ባላወራ ይሻላል ብዬ አምናለሁ።